ፍቅር አይዘኝም ብለሽ ታስቢያለሽ አይደል? እርግጠኛ አይዘሽ? አይዘኝም። ልወድ ይችላል ሰውን እንጂ ፍቅር አይዘኝም። በጣም ተራ። እኔ ፍቅር ማለት እኮ አስባችሁ ነው ታይም መግደያ ወደኋላ ኋላ ገብቶ ስለዚህ ላይ በሸሪዓው ምን ፍቅር፣ በነገራችን ላይ ይሄ አቋም ምን ይባላል? ፍቅር ምን ይባላል ማለት? እንዴ ፍቅር ማለት በሁለት አይነት ነገር ይላብራራለች። አንድ፣ በሸሪዓው ፍቅር የሚባል የለም። እኛ ካፈቀር ማስቀረላለም ረሱላችን ነብያችን ነው አለ። ፍቅር የሚመጣው በምን መሰለሽ ንገር። ፍቅር የሚመጣው ሞር በመተዋወቅ በመቀራረብ ምናምን ፍቅር ይመጣል። ሸሪያችንም ምን እንዳልሽው ይሄ መተዋወቅ፣ መቀራረብ ምናምን ነገር አይፈቅድም። ልክ ነው ግን ደግሞ ምን መሰለሽ ፍቅር የለም ብለሽ መደምደም አትችይም። ምክንያቱም ፍቅር አለ። ረሱላችንም አፍቅረው ነው ያገቡት። ግን ማለት ነው ያ እኮ ሊሆን ይችላል ግን ባለንበት ታይም ላይ እኔ እውነተኛ ፍቅር የፍቅር የሚባለው ነገር የለም። እሺ፣ ቤተሰቦች የፈኪሀ አቋም ፍቅር ከተባለ ፍቅር ማለት አንድ ሰው ጥፋት ሲያጠፋ ጥለው ልትሄድ አትችልም። አይደለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለው ቤተሰብ። ላይክ፣ እና ሰብስክራይብ እንዲሁም ማስተያየታችሁን ጥሩ ጥሩ ነገሮችን ስለምታስቀምጡልኝ ከልብ ነው የማመሰግነው። እነዚህ ልጆች እንግዲህ በዚህ መልኩ ነበረ እስከ ዛሬ የሚኖሩት ማለት ነው። በቃ ሸሪያ ተከታዮች ፍቅር አይዘኝም ሰው ነው ወዳለሁ እንጂ እያለች ነበር ፈኪሀ። እሺ ሰው ነው ወዳለሁ እንጂ ፍቅር አይዘኝም። ይሳምን ለምን ጠየቅሽው? አፋውጥተሽ ሴቷ ልጅ። በዚህ ላይ ሸሪያ ተከታይ መስለሽ ነበረ። ይሄ ቪዲዮሽ እንደዚያ ነበረ እንግዲህ የሚያመለክተን በቃ ትክክለኛ ሙስሊም እየመሰልሽ ነበረ። በኋላ ላይ ግን ወጣሽና በቃ ይሳም አድርሱልኝ አድርሱልኝ ያልሽው በቃ የሆነ ሊያውም እንደ በደንብ በደንብ ተኮሳትረሽ ነው አድርሱልኝ፣ ኢሳምን ወደዋለሁ፣ ያፈቀዋለሁ እና ምናምን ምናምን ያልሽው እና እኛም ደሞ አድርሰንልሽ መልክታችንን ስናሯሩት ድርስ አደረግንልሽ እና ከቻ አደረግንልሽ ኢሳምን፣ ኢሳም ደሞ የሚገባሽን መልስ ሰጠሽ ማለት ነው። በቃ ከሚዲያም እንድጠፊ ያደርጋል መሰለኝ፣ ጥፍት ብለሽ ጠፋሽብን ፈኪሀዬ። እኛ ፈኪሃና አህሙ እንዲጋቡልን የምንፈልገው እንደው አላህ ወደ ሀላሉ መንገድ ይምራልን፣ ሙስሊም እህቶቻችንን ወንድሞቻችንን። ኢንሻአላህ እናንተ ዩቱበሮች ከሴትና ወንድ እየሆናችሁ ሴትና ወንድ እየሆናችሁ ማለት ነው ሳትጋቡ ኒካ ሳታደርጉ በሀላሉ መንገድ ሳታደርጉ ዝም ብላችሁ ማለት ነው ምትገላፈጡትን አላህ ልቦና ይስጣችሁና ወደ ሀላል ገብታችሁ ተጋባን እያላችሁ ሰርጋችሁን በሚዲያ ላይ አምጡልን። በቃ እኛ ይህንን ነው የምንመኘው፣ ለእናንተ የምንፈልገው ይሄንን ነው። ላልቦና ይስጣችሁ ዲያ ይስጣችሁና እንሻላ ኑ ተጋቡን ያል ነው በቃ። እና ደግሞ ሲቀጥል ሲቀጥል ደግሞ እውነተኛ ሰው ስለሌለ ብላለ እውነተኛ ፍቅር የለም በዚህ ምድር ላይ አለ። አንዳንድ ቦታ ላይ አንዳንድ ቦታ ላይ አለ እውነተኛ ፍቅሮችን ይዘው የአብረው ያረጁ አብረው የቆዩ ብዙዎች አሉ። ሁሉም አይደለም እንግዲህ አንዳንዶቻችን ጋር አይገኝም። እኛ ታማኝ እንሆንና ወይ ሴቷ ታማኝ ተሆንና ትክክለኛ ፈላጊ ተሆንና ወንዱ ደግሞ በቃ አይፈልግም እዛ ና ዛ የሚቃዥ ይሆናል ወይ ሴቷ እንደዛ ልክ እንደ ፈኪሀ ማለት ነው እንዳህሙ አሁን ለምሳሌ ታማ ሆኖላት በቃ አገኘው ይሄ ብሎ አብረው እየሰሩ እያሉ እሷ ግልብ ትላ ወደ ሌላ እንደሄደችው ማለት ነው፣ እሱን አስቀምጣው። ያም ሆኖ እኮ ደግሞ የቆረቆር ላት አላህም ምስኪን ወንድ በቃ ይሄ ነው። አሁን ትክክለኛ አፍቃሪ ማለት አያችሁት? ሱብሃንአላህ እንዴት እንዴት እንደተገናኙ ግን ትክክለኛ አፍቃሪ ማለት እንግዲህ ፈኪሀ አንገቷን በደፋችበት ሰዓት ኢሳም ያንን መልስ ሲሰጣት በቃ ለምንድን ነው ይሄንን መልስ የሰጣት? ብሎ ነው የተከራከረላት። አድርሱልኝ አለው። እሱ ደግሞ ስህተት ሰርተሃል፣ ይቅርታ ጠይቅ ያለው ማለት ነው ኢሳምን። እንግዲህ ትክክለኛ አፍቃሪ ማለት ይሄ ነው። ትክክለኛ ወዳጅ ማለት አህሙ ነው። እንግዲህ ፈኪያም በደንብ እንደሚወዳት ነው። እህ ይሄ እኮ በጣም ነው ደስ የሚለው። ይሄ ነው በቃ ሰው ማለት እናንተ ስትከፉ ልክ ከጎናችሁ የሚሆን በችግራችሁም በሐዘናችሁም ጊዜ በደስታችሁም ጊዜ በቃ ስንወድቅም፣ ስንሰበርም፣ ስንተኛም፣ ስንታመምም፣ ስንደሰትም ከጎናችን የሚሆን በቃ ህመማችን የሚሰማው ህመሙ የሚሆን ያ ነው እንግዲህ ትክክለኛ አፍቃሪና ትክክለኛ ወዳጅ ማለት። ይሄ ዝም ብሎ የሆነ ችግር ሲፈጠርብኝ ጥፍት የሚል የሆነ ደስታ ነገር ሳገኝ ወደ እኔ ብቅ የሚል ሰው ደግሞ ያ የለም። እና ፈኪሀዬ፣ ይሄ ትክክለኛ አፍቃሪ ወይም ትክክለኛ ፍቅር ወይም ትክክለኛ ውዴታ የለም። ላሹ ነገር አለ አንዳንድ ቦታ ላይ ማለት ነው። ይሄው አህሙን አገኘንልሽ። አህሙ ትክክለኛ የአንቺ የሚሆንሽ ያንቺን ሀሳብ የሚያስተካክል አህሙን አግኝተናል እና እንዳትለያዩብን፣ በጣም ደስ የሚል ህይወት እንድታሳልፉ እንፈልጋለን ግብታችሁ ተጋብታችሁ ተዋልዳችሁ ወልዳችሁ ማየት እንፈልጋለን። አህሙ ምስኪን እኮ ነው። አህሙ እውነት፣ አህሙ እኮ ምስኪን ነው። ፍቅር የሚመጣው በምንድን ነው ልንገርሽ? አላዳምጪ። ፍቅር የሚመጣው አዎ፣ አህሙ እንዳለው በማውራት በመወያየት፣ አብሮ በመቀራረብ በቃ እንደዛ የእለት ተእለት እንደዚህ ስትገናኙ፣ አብራችሁ ስራ ቦታም ሆነ የትም ቦታ ላይ ሆነ በቃ ታውቁታላችሁ ሁላችሁም የሰው ልጅ የተባለ ሁሉ ያውቀዋል። ስለዚህ በቃ ተፋቀሩ። እንግዲህ ካህሙና ፈኪሀን በዛ ፍ ነው የተፋቀሩት አይደለም፣ ይሄው እሱ እንደሚወዳትና ትክክለኛ ወዳጅ፣ ትክክለኛ ፍቃሪዋ ነው ትክክለኛ እንደው ባሏ ብለን የምንጠራበትን ጊዜ ያለ። በሙስሊም ደግሞ በሙስሊም ደግሞ ፍቅር የሚባል የለም። ፍቅር ካፈቀርን ረሱላችን ነው ማፍቀር ያለብን ያለችው አው ረሱላችንን ማፍቀር አለብን፣ አላህም ማፍቀር አለብን፣ ረሱላችንን ማፍቀር አለብን። ግን ቢሆንም የሰው ልጅ ነን የኛ የኔ የምንለው ሰው ደግሞ ማፍቀራችን አይቀርም። ይሄ ዝም ብሎ ለምሳሌ ከሌን ከሌን ማለቱ ሳይሆን እውነት እውነታውን ካወራን ደግሞ የራሳችን ሕይወት አለ የራሳችን ሕይወት ደግሞ አፍቀረና ወደን የምንኖርበት ኑሮ አለ ማለት ነው። ሕይወት እንግዲህ ዝም ብሎ አይደለም ህይወት ያው ይገባችኋል አለ ማለት ነው ገባችሁ ሰውንና ለምን ተፈጠርን ለምን ወንድንና ሴትን ለምን ፈጠረው አላ በቃ ወልደን ተዋልደን እንድንባዛ እንድንጋባ ተሰትረን ተሰብስበን እንድንኖር በቃ እንደዛ እንደዛ ነው የተፈጠረውና ወደ አንዱ ተጠቃለሉ ነው ብዬ የምለው እንግዲህ እኔ ይሄንን ዝም ብሎ እንትና ማለቻችሁ መንዘላዘላችሁ ምናምናችሁን አልፈቅድም አልፈቅድም ደስ አይለኝም። ጥሩ ጥሩ ነገሮችን ስሩልን። ጥሩ ጥሩ አስተማሪ ነገሮችን ስሩልን። ከእናንተ ጥሩ ነገሮችን እንፈልጋለን። ከታች ያሉት ተከታዮቻችን ምን ከእናንተ ምን እንደሚማሩ በቃ በዚህ ቪዲዮዋቸው ጥሩ ጥሩ ነገሮችን እየተከተሉ ጥሩ ጥሩ ነገሮችን እያወሩ ነበረ፣ በኋላ ላይ ብጭርቅርቅ ያደረጉት እና ይህን ይመስላል በጥቅሉ ማለት ነው እንግዲህ እኔ ብዙ ወሬ አልችልበትም። ቤተሰቦቼ አበርታቱኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሸርም አድርጉልኝ ቻናሌን። እስኪ ሀያ ሺህ እንኳን አስገቡኝ። አስራ ሺህ ዘጠኝ ነኝ ቁጭ ብለዋል። ሀያ ሺህ እንኳን አስገቡኝ ማለት ነው እንግዲህ መስራት ይፈልጋለሁኝ። ያው አንዷንም ቦጨቅ አንዷንም ማማ እያደረግን አይቀርም መስራታችን እንሻአላህ። አላህ ይማረን ብቻ። ተይዘን ገደል ገባን ሁላችንም። አይደለም መቼም አላህ ያውቀዋል የቀልድ መሆኑን የሁሉን ነገር።